ደግሞ ለቅዱስ ሚካኤል በራሴ ድምፅ ነው የምዘምርላት። በራሴ ድምፅ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷለ። ክብር ስለ ፍጹም መልጃው ለኔ ግን ይለያል። መላኩ ሚካኤል ስለው ደስ ይለኛል። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችው ብቻ ደስ ሌላችሁ ይገባል። እሷ ስላለችን ይበቃል። ሰላም ጤና ስጥልኝ። የተከበራችሁ የኢኦቲ ሪያክት ቤተሰቦች ዲሞቃችሁ ልኝ በአዲስ ቪዲዮ ተመልሼ መጥቻለው። እንኳንም ለታላቁ መልአክ ለደቀ መላኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም በጤና በፍቅር አደረሳችሁ ያልኩኝ ዛሬ ልመርቃቸው ሁላችሁ ኮመንት ላይ የገባችሁ አሜን አሜን ብላችሁ መጻፋችሁን እንዳትረሱ ልመርቃችሁ። የነገው ቅዱስ ሚካኤል የሞታችሁን ደብዳቤ በሕይወት ይቀይርላችሁ። መላኩ ቅዱስ ሚካኤል የልባችሁን መሻት ይፈጽምላችሁ። አሜን በሉ አሜን። ለሁላችንም ይሁን ይደረግልን። ዛሬ በሰኔ ሚካኤል በተለያዩ አድባራት ላይ የምንተፈጠር የሚሆነ የምንመለከት ነው የሚሆነው። ሁላችሁም የቪዲዮ ላይክ ማድረጋችሁን እንዳትረሱ ሰብስክራይብ። ምንድን ነው የማታረጉት? ለምንድን ነው የማታረጉት? አሁን ማርኩ እስቲ መጀመሪያ በእነዚህ መዝሙሮች እንጀምር ደግሞ ለቅዱስ ሚካኤል በራሴ ድምፅ ነው የምዘምረት፣ በራሴ ድምፅ። ብዙ ልጆች አሉት፣ ለስሙ ምስክር በዙሪያው ያሉትን አብቅቷለ። ክብር ስለ ፍጹም መልጃ ወለኔ ግን ይለያል። መላኩ ሚካኤል ስለው ደስ ይለኛል። እንኳን አደረሳችሁ፣ አደረሰን። እንዴት ናቸው? ሰላም ናቸው። አልወዳቸው ፍሬ ደልየ ደልቃለኝ። እንኳን አደረሳችሁ፣ አደረሰን። ሰላም ሁሉ ልንወዳችኋለን ባይ

በልማረኝና ልግባ ቤቴ በልማረኝና ልግባ ቤቴ በልማረኝና ልግባ ልግባ ቤቴ በልማረኝና ልግባ ቤቴ መላኩ ሚካኤል አባቴ ነው፣ ለኔ ዋሴ ጠበቃዬ ሚካኤል ለነፍሴ በልማረኝና ልግባ ቤቴ

ያላቸው የሰንበት ት/ቤት ወጣቶች በዚህ በዓል ላይ ለመሳተፍ ከተለያየ ስፍራ የመጣችሁ ሊቃውንት እንዲሁም ምእመናን ለዚህ ሰዓት ያደረሰን አምላካችን ቅዱስ እግዚአብሔር ክብርና ምስጋና ለስሙ ይሁን። እንደምን አረፈዳችሁ? አይሰማም፣ ድምጻችሁ። እንደምን አረፈዳችሁ? እግዚአብሔር እየረዳው ብቻ ያረፈደ ሰው ያመስግን። እንደምን አረፈዳችሁ? አይሰማም፣ ድምፃችሁ። ዘመን ተጨምሮብን ተጨምሮልን በዘመራ እንደ ተመኑ እግዚአብሔር አምላካችን ቃሉን ያሰማን ጸጋውን ያብዛለን። ለዚህ ዓመት እንግዲህ በሰላም በጤና በፍቅር ሁላችን እንዳደረሰን ሊቀ መላኩ ቅዱስ ይጠብቀው። ለቀጣይ ዓመትም ወይም ለቀጣይ ጊዜም በሰላም ያድርሰን። የእርሱ መልካም ፍቃድ ምልጃ ሌ በረከቱ ከኛ አይል ላይ ለማት ፈልጋለው አሜን። እያላቸው ቅድም እንዳልኳችሁ ሁላችሁም በኮመንት መጻፋችሁ እንዳትረሱ። እስኪ ዛሬ የምናከሩበት ምክንያት ምንድን የሚሆን ነገር እና አንዳንድ ቪዲዮዎች አሉ፣ ስለ ሊቀ መላኩ ስለ ቅዱስ ሚካኤል የሰሩ ቪዲዮዎች እና እነዛን እንመልከት። ልመርቃችሁ የነገው ቅዱስ ሚካኤል የሞታችሁን ደብዳቤ በህይወት ይቀይርላችሁ። መላኩ ቅዱስ ሚካኤል የልባችሁን መሻት ይፈጽምላችሁ። አሜን በሉ ዛሬ ሚካኤል ነው። አደራ እንዳትቀር ወይ በእውኔ በኩል አሊያም በህልሜ በር፣ አደራ እንዳትቀር ዛሬ ሚካኤል ነው። ከልቤ ደብር ላይ ትዝታህ ይነክሳል። የናፍቆት ዲያቆን እጣን እያጨሰ ድንኳኔን ይዞራል። መውደድህ ታቦቱ፣ መውደድህ ጽላቱ፣ በፍቅር ካህን ላይ ተጭኖ ይከብራል። አደራ እንዳትቀር በሚካኤል ይዤሃለሁ። ናፍቆት በበረከት እቆሜ ይጠብቃሃል ናናንግስ ግድ የለም ውሏ ባልታወቀ ታወቀ በዚህ ድብቅ ዓለም ነገን ሙት ዛሬ የሚነግረን የለም እንሳል ግድ የለም ለወሩ እንዲያደርሰን ፍቅራችን ሳይጎል ህይወት ሳትቀንሰን ላዳፍታ ብቅ ብለህ ተመለሳ አንግሰ አደራ እንዳትቀር እጠብቀሃለሁ ነጭ ጥለት ለብሼ ቄጤማ ጎዝጉዤ ከደጁ ደርሼ ወይ በእውን ዓለም አሊያም በህልሜ በር ባሳደገን መልአክ ባጸናልን ፍቅር በሚካኤል ብዬ አደራ እንዳትቀር። በጣም ለምትወዷቸው በጣም ለምታስቡላቸው የእነርሱን ደስታ ማየት የሚያስደስታቸው ኦርቶዶክሳውያን ይህንን መልእክት ለእነርሱ አድርሱላቸው፣ ሸር አድርጓቸው። እንዲሁም ደግሞ ኮፒ ሊንክ አድርጉና ለቅዱስ ሚካኤል ወዳጆች አድርሱልን። የባህራንን የሞት ደብዳቤ የደመሰሰ ቅዱስ ሚካኤል በምልጃው የሞታችሁን ጦማር ወደ ሕይወት ይቀይርላችሁ ብሏቸው፣ ሐዘናችሁን ወደ ደስታ ይቀይርላችሁ ብሏቸው፣ እንኳን አደረሳችሁ ኦርቶዶክሳውያን። ቅዱስ ሚካኤል ሁላችንን ከእሳት አውጥቶናል፣ ሁላችንን ከመከራ ታድጎናል፣ ሁላችንን ደስታ አጎናጽፎናል እና ቅዱስ ሚካኤል በምልጃው ደስታችሁን ፍጹም ያድርግላችሁ፣ ደስታችንን ፍጹም ያድርግልን። ሰኔ 12 ቅዱስ ሚካኤል የባህራንን የሞት ደብዳቤ የደመሰሰበትና የሞቱን ደብዳቤ ወደ ሕይወት የቀየረበት ዕለት ነው። የእናንተንም ጨለማ ሕይወታችሁን በብርሃን ይቀይርላችሁ ቅዱስ ሚካኤል ሰኔ 12 አፎሚያን ከዲያብሎስ እስራት ከዲያብሎስ እጅ ያዳነበት ዕለት ነው። በእውነት በኃጢአት ባህር ለምን ዋኝ፣ በመከራ ውስጥ ላለን በዘረኝነት ቀንበር ታስረን ላለነው ቅዱስ ሚካኤል በምልጃው ይድረስልን፣ ከአጋንንት እስራት ያውጣል። ቅዱስ ሚካኤል መንገዳችንን ይምራል። ሰኔ 12 ቅዱስ ላሊበላ የእረፍቱ በዓል መታሰቢያ ነው። በረከቱ ድል የማትነሳነቱ ከሁላችን ጋር ትሁን። በኃጢአት ባህር ውስጥ ለምንዋኝ፣ በእስረኝነት ባህር ውስጥ ታስረን ለምንገኝ ቅዱስ ሚካኤል ይድረስልን። በድጋሜ በዓሉን የሰላም የፍቅር የበረከት በዓል ያደርግላችሁ። ቅዱስ ሚካኤል መከራውን ያንሳላችሁ። ቅዱስ ሚካኤል ሐሳባችሁን ይፈጽምላችሁ። ቅዱስ ሚካኤል ከመከራ ይታደጋችሁ። እንኳን አደረሳችሁ። ምን ያህሎቹን ጁን ታውቁ ይሆን? ሰኔ 12 ሊቀ ሊቀ መልአኩ ቅዱስ ሚካኤል እንዲህ በደማቁ የሚከበርበት ስድስቱ ምክንያቶች ስድስቱ ምክንያቶች ከመናገራችን በፊት ይህንን ቪዲዮ ላይክ ሼር ኮፒ ሊንክ እንዲሁም ሪፖስት ማድረጋችሁን እንዳትዘነቁ። አንደኛ ሰኔ 12 ሊቀ መላእክቱ ቅዱስ ሚካኤል በመላእክቶች ላይ ሁሉ ሊቀ መላእክቱ ሆኖ የተሾመበት ዕለት ነው። ሁለተኛ በግብጽ ውስጥ የቅዳሴ ቤት የከበረበት ዕለት ነው ወይንም ደግሞ በግብጽ የሚገኘው የቅዱስ ሚካኤል ህንፃ ቤተክርስቲያን ታንጹ አልቆ የከበረበት ዕለት ነው። ሶስተኛ ቅድስት አፎሚያን የረዳበት ዕለት ነው። አራተኛ የባህራንን የሞቱን ደብዳቤ ወደ ህይወት የቀየረለት ዕለት ነው። አምስተኛ ቅዱስ ላሊበላን ወደ ሰማይ የታረገበት ዕለት ነው። ስድስተኛውና የመጨረሻው ደግሞ ለፍጥረታት ሁሉ ምሕረትን የሚጠይቅበት የሚለምንበትም ዕለት ነው። ምን ያህል እንዳወቃችሁ በኮመንቱ ስር አሳውቁን። እንኳን ለሊቀ መላእኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ፣ አደረሰን። ጫሉማ ደረሰ፣ ሩቅ ሀገር ተጉዞ ለሚካኤል ታቦት መገበረ ይዞ የሚባልለት ጫሉማ ዛሬ መንዳምነው ነው። መገበረውን ይዞ አውቶብስ ተራ ተገኝቷል። ከሸዋ ባኮ ተነስቶ መምጣቱ ብዙዎችን ቢያስገርምም እሱ ግን ሰኔ ሚካኤልን የሚያከብረው አዲሱ ሚካኤል ነው። ሲመጣ ሲመጣ ደግሞ የተለመደች ማዳበሪያው ከእጁ አጠፋም። ጫሉማ አዲስ አበባን እምብዛም ማያውቃትም፣ ብቻ ግን ከረጅም ዓመታት በፊት በሕፃነቱ እናቱ ታማበት ሲመጣ እንዲምርለት የተማጸነው የአዲሱ ሚካኤልን መንገድ የአካባቢውን ምዕመን መቼም አይረሳም። ምንም እንኳን እናቱ ሞታበት በምእመናን መዋጮ ሬሰዋን ይዞ ሀገር ቤት ቢመለስም እሱ ግን ቃሉን አክብሮ ዛሬም ስለቱን ያመጣል። ታዲያ ዛሬ ግን ጫሉማ ለሚካኤል ተብሎ ከጎተራው ሰፍሮ ከዕለት ጉርሱ ቀንሶ ያመጣትን የመገበሪያ ስንዴ ለአፍታ ጫማውን ለማሰር ዝቅ ባለበት አቶ ብስተራ መሃል ተዘርፋ ጠበቀችው። አነጋገሩን ለሰማ ሚካኤልን እየዘለፈ ቢመስልም እሱ ግን ካንደበቱ ኮልታፋነት እንጂ ሚካኤል ሰረቁኝ፣ ጉድ ሰሩኝ እያለ መመልከቻ ማቅረቡ ነበር። ነገር ግን የሚሰማው ቢያጣ ተስፋ ቆርጦ ቆሞ ሳለ ነበር ከፊቱ ማዳበሪያ የምታለፍ ሴት ላይ አይኑ ያረፈው። ስንዴ መልሺ፣ ስንዴ መልሺ በሞትኩት ጫሉ ማደለክኔ በስመ አብ ይቅር በለኝ የእኔ ጌታ፣ እኔ ምንም አላውቅም። ገበያ ወጥቼ ስገዛ ሁለት ወጣቶች መጥተው በረካ ሲሰጡኝ ሽብ እየገዛው ከአንተ መሰረቁንም አላውቅም። ማሬን ጫራሽ ይቅር ብያለሁ። ባይራኒ ነራዳ ላፎሚያ የዳረሰ ሚካኤል እኔን አያሳፍርም። ለሱ ያመጣ ሰው አይሰርቅም። ምናልባት በእኔ ሲለት አንቺም እንድትባረጊ ነው። አዲሱ ሚካኤል ልጆቹን እንደማያሳፊር አውቃለሁ። ለጠራ ሁሉ ፈጥኖ ደራሽ ነው። ለአንቺ ደግሞ በቀጣይ ውዞ አመጣለሁ። አሁን ሚካኤል ጋር ይንድ ቅዱስ ሚካኤል ከልጅነታችን ጀምሮ ከክፉ ነገር ሁሉ እየጠበቀ ያሳደገን የእግዚአብሔር መልአክ ነው። እሾሁን እየነቀለ እንቅፋቱን እያስወገደ ሰይጣንን ጌታ ይገስጽህ እያለ ከአጠገባችን እያራቀ የእግዚአብሔርን ቃል እየመገበ ወደ መልካም፣ ወደ በጎነት፣ ወደ መዳን እየመራ ያሳደገን የጠበቀን ቅዱስ መልአክ ነው። ቅዱስ ሚካኤል በእግዚአብሔር ፊት ቆሞ ስለ ሁላችንም ምሕረትን የሚለምን ስለ እኛ የሚያማልድ የሚጠብቀን የመላእክት አለቃ ቅዱስ ሚካኤል ነው። ቅዱስ ሚካኤል እስራኤላውያንን የመራ የጠበቀ ከክፉ ነገር ሁሉ የታደገ ቅዱስ መልአክ ነው። ቅዱስ ሚካኤል ዳንኤልን በአንበሶች ጉድጓድ የረዳ አባቶቻችንን በመንገዳቸው ሁሉ የጠበቃቸው የእግዚአብሔር መልአክ ነው። ቅዱስ ሚካኤል ዛሬም በሕይወታችን በብዙ የሚጠብቀን ነው። ሁላችንም ጉዞአችን ወደ እግዚአብሔር መንግሥት ስለሆነ ወደምንጓዝበት ጉዞ ሁሉ የሚረዳን፣ የሚጠብቀን ከክፉ ነገር ሁሉ የሚታደገን ደግሞም በበደልን ጊዜ በኃጢአት በወደቅን ጊዜ ስለኛ በእግዚአብሔር ፊት ቆሞ ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ነው። ረዴት በረከቱ፣ ምልጃ፣ ጥበቃው ከሁላችንም ጋር ትሁን። ከመጽሐፈ አስቴርና ከትንቢተ ሐጌ በስተቀር መላእክት የሌሉበት መጽሐፍ የለም። በሁሉም መጽሐፍ ላይ መላእክት አሉ። የመጨረሻው መጽሐፍ እንደውም የዮሐንስ ራእይ ነው። በዮሐንስ ራእይ ደግሞ በሀያ ሁለቱም ምዕራፍ ላይ መላእክት አሉ። መላእክት የሌሉበት ክርስትና፣ መላእክት ያላጀቡት ክርስቶስ እኛ እናውቅ። በክርስትና ውስጥ መላእክት አሉ። ተመልከቱ፣ ክርስቶስ ከመወለዱ በፊት በእመቤታችን ፊት መጥቶ ያበሰረው ማን ነበረ? ቅዱስ ስለዚህ የሰው ልጅ ድነት የጀመረው በገብርኤል ነው። ጌታ ሲወለድ ሌሊቱን ሙሉ ሲዘምሩ ያደሩት እነማን ናቸው? መላእክት ናቸው። ሲወለድ የዘመሩት እነሱ ናቸው። አርባ ቀን አርባ ሌሊት በገዳመ ቆሮንቶስ ጾሞ ጸልዮ በዲያብሎስ ተፈትኖ ዲያብሎስን ድል ከነሳ በኋላ መላእክት ቀርበው አገለገሉት ይላል። ክርስቶስ ከመላእክት ተለይቶ አያውቅም። ወደ ምድረ በዳ ሲሄድ መላእክት አብረውት ነበሩ ይላል። በዕለተ ዓርብ በተሰቀለ ጊዜ መላእክት እኮ ነበሩ፣ በነገራችን ላይ ክርስቶስ በተሰቀለበት በዕለተ ዓርብ እንደ መላእክት የተጨነቀ የለም። በጣም ተጨንቀዋል። ምን አስጨነቃቸው መሰላችሁ? እነሱ በሰማይ በሁለት ክንፋቸው እግራቸውን በሁለት ክንፋቸው ፊታቸውን ሸፍነው ቅዱስ ቅዱስ እያሉ እየተንቀጠቀጡ ያመሰግኑታል አይደለ? እነሱ ተንቀጥቅጠው የሚያመሰግኑት አምላክም ፊቱን ማየት አይገባንም የሚሉት አምላክ ፊቱ ላይ ምራቅ ሲተፋበት ተመልክተዋል ፊቱን በጥፊ ሲመታ ተመልክተዋል ተንቀጠቀጡ በዕለተ ዓርብ አሁን ሌሊት ዛሬ ሲባል እንደምትሰሙት ጌታ ሲሰቀል ሚካኤል ዝም አለ ገብርኤል ደግሞ ተደነቀ እንዴት ያለ ትዕግስት ነው ብሎ ማለት ነው እንደውም ቅዱስ ገብርኤል ሰይፉን አነሳ የእግዚአብሔር ቸርነት ከለከለችው ሰይፉን ጣለው ነው የሚለው ሰይፉ ምድርን ሰንጥቆ እስከ ምጽአት ድረስ እየሄደ ነው ለመላእክት አስጨናቂ ቀን ነበር። በዕለተ ዓርብ ዕርቃኑን ሲገፉት በአደባባይ የሾህ አክሊል ሲደፉበት ቅዱስ ሚካኤል ቅዱስ ገብርኤል ተጨንቀዋል። ሰራዊተ መላእክት ተረብሸዋል። ዕርቃኑን በአደባባይ ሲሰቀል በክንፎቻቸው መጥተው ሥጋውን ሸፍነውታል። ስለማይታዩ እኛ ዕርቃኑ ተሸፍኖ አልታየንም። ግን መላእክት ወይ ኬል ሥጋሁ ወደሙ ለመድኃኒዓለም እያልን አይደለም እንቀድሰው፣ አሁን መጥተው ሥጋውና ደሙን ሸፍነውታል መላእክት በተጨነቀ በጸለየ ጊዜ የሚያበረታው መልአክ ታየው ይላል። ተመልከቱ፣ ክርስቶስ ሞትን ድል አድርጎ ሲነሳ ደግሞ በመቃብሩ ግራና ቀኝ ቁጭ ብለው የታዩት እነማን ናቸው? መላእክት ናቸው። መላእክት የሌሉበት ክርስትና፣ መላእክት ያላገለገሉ ክርስቶስ የለም። እንደ ሐሳብ ብዙ ክርስቲያኖች ነገ ካላንደር ቢዘጋ ምን አለበት እያሉ ነው። ምክንያቱም ሁላችንም የምንወደው እንኳን ለሰው ልጆች ለሳር ለቅጠሉ ለእንስሳት ላራዊቱ የሚጸልይና የሚማልድ ሁላችንን ጸሎትና እንባ ፈጥሞ የሚያብስልን የመላእክት አለቃ የቅዱስ ሚካኤል በዓሉ ስለሆነ ነው። ለመሆኑ ህዳር 12ና ሰኔ 12 የምናከብረው የቅዱስ ሚካኤል በዓል ልዩነቱ ምንድነው? ህዳር 12 እስራኤላውያንን ሌሊቱን በብርሃን ቀኑን በደመና እየመራ ያሻገረበትን እናከብራለን። ነገ ሰኔ 12 ግን ቅዱስ ሚካኤል ሊቀ መላእክት ሐኬተኛና ክፉ የሆነው ባለ ጸጋ በሳጥን አድርጎ ባህር ላይ የጣለው የሞቱን ደብዳቤ አሸክሞ የሰደደው የባህራንን የሞቱን ደብዳቤ ወደ ህይወት የቀየረበት እርሱን ከሞት ያዳነበት በዓልን እናከብራለን። እንዲሁም ሰይጣን ሰኔ 12 ቀን ቅዱስ ሚካኤልን መስሎና አህሎ መጥቶ አፎሚያ፣ ደስ ይበልሽ፣ ጸሎትሽና ልመናሽ እግዚአብሔር ሰምቶሻል ብሎ ሊያታልላት ሲል ልባም ነበረችና አንተ የመላእክት አለቃ ሚካኤል ከሆንክ ምልክትህ መስቀል ወዴት አለ ብላ ያሳፈረችበትን ቅዱስ ሚካኤል መጥቶ ክፉ ከሆነ ከሰይጣን እጅ ያዳነበትን ሰይጣንን ቀጥቅጦ ወደ ሲኦል ያወረደበትን በዓል እናከብራለን። ክርስቲያኖች፣ ቅዱስ ሚካኤል ሺበክንፉ ሺባክናፉ ይባላል። ምክንያቱም ከሲኦል ባርነት ወዳጆቹን በክንፎቹ የሚያወጣ ነውና ቅዱስ ሚካኤል በእግዚአብሔር ዙፋን ፊት ተደፍቶ እግዚአብሔር ምሕረትን እስከሚናገር ድረስ የማይነሳና ለኛ በተለይ ስሙን ለምንጠራ ዝክሩን ለምንዘክርና ለምናምንበት ለክርስቲያኖች ከሲኦል አገዛዝ ከሲኦል እጅ ነጻ የሚያወጣን መልአክ ነው። ክርስቲያኖች ሁላችን ነፍሳችን ከስጋችን በተለየ ጊዜ በቅዱስ ሚካኤል ሚዛን ላይ እንመዘናለን። ያኔ ቅዱስ ሚካኤል ጥላውን እንዲያጠላልንና በእግዚአብሔር ቀኝ እንድንቀመጥ እንዲያግዘን ቅዱስ ፍቃድ ይሁንልን። ከቅዱስ ሚካኤል በረከተ ረዴት ለሁላችን ያሳትፈን። መልካም በዓል ይሁንላችሁ፣ አሜን። ለሁላችንም መልካም በዓል ይሁንልን። ብዙ ተማራችሁበታል ብዬ አስባለሁ። ቁም ነገር መስራችሁበትን ለተማራችሁበት ነው ስንም እንዳሰኛችሁ አልጠራጠርም እና እግዚአብሔር አምላካችን ከዚህ ረዲት በረከት ከዚህ መላክ ያሳትፈን ለማለት ፈልጋለሁ። እናንተ ማሳባችሁን ነው በኮመንት ላይ አስሩልኝ። የዛብያችን ነበር ወያችን አፕሮቻችሁበት አዲስ ቁም ነገርም እንዳዘላችሁበት አልጠራጠርም። በጣም አሪፍ ነው። በአስተማሪ ቪዲዮስ ከመንገድ ላይክ እና ሼር